የደቡብ ኮሪያ አየር ኃይል በስህተት የአገሪቱን ዜጎች በቦምብ ደበደበም። የቦምብ ጥቃቱ ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ነው የተፈጸመው። በደቡብ ኮሪያ በልምምድ ላይ የነበረው የጦር ጀት በስህተት በንጹሐን የመኖሪያ መንደር ላይ ቦምብ መጣሉን ተከትሎ በርካታ ሰዎች መቁሰላቸው ተገልጿል። የደቡብ ኮሪያ አየር ኃይል በዛሬ ዕለት እንዳስታወቀው ከሆነ በልምምድ ላይ የነበረው የጦር ጀት በስህተት በንጹሐን መኖሪያ መንደር ላይ ስምንት ቦምቦችን ጥሏል ብሏል። አየር ኃይሉ በመግለጫው ከኤፍ 16 ተዋጊ ጀት የስልጠና ተልዕኮ በማካሄድ ላይ ያለ ባልተለመደ ሁኔታ ኤምኬ 82 የተባሉ ቦምቦችን በመኖሪያ መንደር ላይ መጣሉን አረጋግጧል። የአየር ድብደባው ከሰሜን ኮሪያ በ25 ኪሎ ሜትር ርቀት ላይ በምትገኘው ቡቸን ከተማ ላይ ሌሊት 10 ሰዓት ላይ እንደተፈጸመ ነው ጦሩ ያስታወቀው። በስህተት በተፈጸመው የአየር ጥቃት በንጹሐን ላይ ጉዳት መድረሱን ያስታወቀው አየር ኃይሉ ምን ያክል ሰው እንደተጎዳና የጉዳቱ መጠን የሚለውን ግን ከመግለጽ ተቆጥቧል። የደቡብ ኮሪያ አየር ኃይል በደረሰው አደጋ ማዘኑን በመግለጽ አደጋው በሰው ሰራሽ ስህተት አሊያም በቴክኒክ ችግር ነው የደረሰው የሚለውን ለማጣራት ምርመራ መጀመሩን አስታውቋል። እንደ ዮሆናፕ አፕ ገለጻ የአየር ጥቃቱ የተፈጸመው ደቡብ ኮሪያ ከአሜሪካ ጋር በመተባበር በቡቾን ባደረገው የቀጥታ የተኩስ ወታደራዊ ልምምድ ላይ ነው። በስህተት ንጹሐን ላይ የተተኮሰው ቦምብም ኤምኬ 82 የተባለና 227 ኪሎ ግራም ክብደት ያለው ሲሆን በውጊያ ወቅት የጠላት ኢላማዎችን በውስን ሁኔታ ውስጥ ለማጥቃት የሚያስችለውም ተብሏል። ምን